የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሺህ ዘመናት ያህል አረንጓዴ ዛፎችን አገር በቀል ዛፎችንም የመተከል የመንከባከብ ይሄንን የመስራት በጣም ረጅም ዘመን ያላት ናት። ለሰው ልጅ እጅግ በጣም ጠቃሚ ሆኑ ጥሩ አየር ሊያስገኙ የሚችሉ ዛፎችን ተክሎችን በአውደመሮቶቿ ሁሉ ተተክለው ታያላችሁ። ዘመኗን ሁሉ ችግኝ መትከልን ካስተምሮዋ አንዱ በማድረግ ቆይታለች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን። በቤተ ክርስቲያኗ አጸዶች የሚታዩ ሀገር በቀል ዛፎች ደግሞ የዚህ ምስክር ናቸው። ይህ ብርቱ ልማዷ ለአረንጓዴ አሻራ መርሃ ግብርም ግብአት ሆኗል። ለሰባተኛ ጊዜ በሚካሄደው የአረንጓዴ አሻራ መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያሪክ ብፁዕ ቅዱስ አቡነ ማቲያስን ጨምሮ የተለያዩ የቤተ ክርስቲያኗ አባቶ አባቶች አሻራቸውን አኑረዋል። የሃይማኖት አባቶች በዚህ ተግባር ላይ መገኘት ለምእመኑ መልእክት አለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በስሯ ብዙ አማንያን አሉ፣ ብዙ ምእመኖች አሉ፣ ብዙ ተከታዮች አሉ። የቤተክርስቲያን አባቶች ችግኝ ተከላላይ መሳተፍ ማለት ምእመኑ በተዋረድ እያንዳንዱ የምትተክለውን ተክል ለአንተ የሚጠቅም ዛፍ ነው፣ አንተ ነገ የምትጠለልበት ነው፣ አንተ ነገ ንጹህ የሆነ አይምሮ ኖሮህ ንጹህ አየር የምታገኝበት ነው። በስጋ ተጠቃሚ ትሆንበት ነው የሚል እድምታ የሚሰጥ ነው እና የቤተ ክርስቲያን አባቶችን በዚህ መሳተፋችን ልዩን የሚያደርገው ተከታይን ያበዛል፣ ደጋፊን ያበዛል። ሁሉም ቅቡልነት ኖሮት፣ ሁሉም በእያንዳንዱ ደረጃ ተነሳሽነት ኖሮት አሻራ እንዲያኖር የሚያደርግ ትልቅ አስተዋጽኦ አለው ብዬ አምናለሁ። ተቀዳሚ ስራችን ነው ለሰው ልጅ ለህይወቱ ችግኝ የመትከሉ የማልማቱ ንጹህ የማድረጉ አካባቢውን የመጠበቅ ቅድም እንዳልኩሽ፣ የአምላካዊ ትእዛዝም ስለሆነ በትምህርታችንም በስራችንም ይህንን በተግባርም አስተማርነውን የተማርነውንና ያስተማርነውን በስራ ላይ የመዋሉ ጉዳይ ከኛም ይጠበቃል። የሚመናኑም ደግሞ ይሰሙናል። በእውነቱ ያከብራሉ፣ ይጠብቃሉ፣ ይንከባከባሉ። ይህንኑ እናስቀጥላለን። እንግዲህ በቀጣዩ መትከል ብቻ በቂ አይደለምና መንከባከብም ተገቢ መሆኑን ቤተ ክርስቲያኗ ታሳስባለች። የሚተከሉ ችግኞች የጋራ ሀብት በመሆናቸው ሁሉም ቤተ እምነቶች በችግኝ ተከላው የበኩላቸውን እንዲወጡም የአዲስ አበባ ከተማ አስተዳደር ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ብፁሕ አባታችን የአቡነ ማትያስን ጨምሮ ሌሎች የሃይማኖት አባቶች ሊቀነጳጳሳት በተገኙበት ጭጌ ተከላ ፕሮግራሙን አከናውነናል። ይሄ አንድ ጉዳዩ የችግኝ ተከላ ፕሮግራም ወይም ደግሞ የአረንጓዴ አሻራ ፕሮግራም የሁሉም መሆኑን የሚያሳይና ሁሉም እያከናወነ ያለ ተግባር እንደመሆኑ በተለይ የሁሉም እምነት ተቋማት ይሄ ሊከወን ይገባል። ሁሉም የሃይማኖት አባቶች በተፈቀደላቸው ቦታና በራሳቸውም የሃይማኖት ቦታ ግቢ ውስጥን በመትከል የአዲስ አበባ ከተማን እንደዚሁም በሀገር ደረጃ ያለውን የአረንጓዴ አሻራ ፕሮግራም ማሳካት ለሀገር ኢኮኖሚ ግንባታ ላለው አስተዋጽኦ አዎንታዊ ሚናቸው እንዲጫወቱ በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን።